ከእናንተም ገጥሟችሁ ይሆናል። እባብ ከአብይ ሰራዊት ውስጥ አምስቱን ገደለ ሲባል ትሰማላችሁ አይደል? አሜን። ዘንዶን ሽከ አጠንጥሞ አላስተኩስም አለ ይባላል። እኔ ዝም ብሎ አጋጣሚ የሚፈጠር እንዳይመስለው እንደኛ ክርስቶስ የሚያግዘው ትግል እሱ ትሆን የምታዩት ታምር ነው። እኔም የሚነግረኝ እንዲህ አይነት ታሪኮች ሲገጥሙኝና ስሰማ ለእኔም የሚነግረኝ

የዓላማችን እውነተኝነት የትግላችን ፍትሃዊነት ነው የሚያረጋግጥልን። ምክንያቱም ከእውነት ጋር እግዚአብሔር ስላለ እንጂ ያን ሁሉ ጫና ተቋቁመን፣ ያን ሁሉ ዱላ ተቋቁመን፣ ያን ሁሉ የጠላቶቻችን ፕሮፓጋንዳ፣ ያን ሁሉኛን ለመከፋፈል የሚደረግ የጠላቶቻችን ሴራ ተቋቁመን በዛ ሁሉ ማዕበል ውስጥ መጥተን ይሄን ኃይል መፍጠር ባልቻልን። በሰሞኑ ድላችሁ ድፍኔን ማና ኮርቷል፣ ድፍን ሜጫ ኮርቷል፣ ድፍን ጎጃም ኮርቷል።

ድፍንጎጃም ጃማ አይደለም ድፍን አማራ ኮር እኔ ከፊታቸው ቆሙት ወንድማችሁ፣ ደግሞ በተለይ ባንዳዎች ላይ በወሰዳችሁት እርምጃ ምክንያት እጅግ በጣም ቆርቻለሁ። በዚህ ወቅት ሁለት አይነት አማራዎች በጣም ያበሳጭኝ ደሜን ያፈሉኝ። አንደኛዎቹ አይነቶች በዚህ ትንቅንቅ መሀል በዚህ ሞት በየሰፈሩ እየገባ

በዚህ የህልውና ትንቅንቅ እየተደረገ ባለበት የህይወትና የታሪክ ምዕራፍ ላይ ምንም እንዳልሰሙ ምንም እንዳላዩ ዝም ብሎ የሚቀመጡ አማሮች በተለይ ባለ ዲግሪ ማይማል ደሜን ያፈሉታል። ሁለተኞቹ መቼም እንዳንምራቸው መፈልጋቸው፣ ከጠላት ጋር በይፋ የተሰለፉ ሚሊሻ የሚባሉ ፖሊስ የሚባሉ ልዩ ኃይል ፖሊስ የሚባሉ መከላከያ የሚባለውን ኃይል ኃይል ተቀላቅለውን አማራን እየጨፈጨፉ ያሉ ወንድሞቻችን ደሜን ያፈሉታል።

ሚሊሻነት አያስገድልም። ፖሊስ መሆን በራሱ አያስገድልም። የሚያስገድለው ፖሊስ ሆኖ ሚሊሻ ሆኖ መከላከያ ሆኖ ልዩ ኃይል ሆኖ አሁንም ከጠላት ጋር ተሰልፎ የአማራን ሕዝብ በመግደል ዘመቻ ውስጥ መሳተፍ ነው የሚያስገድለው እንጂ፣ ስርዓት እየገደልነው ነው እየጣልነው ነው፣ ነገ መንግስት እናቋቁማለን። በዛ መንግስት ውስጥ ፖሊስ ይኖራል። ምናልባትም በአብይ ስርዓት ውስጥ የተሳተፈው ፖሊስም ኮመጦ ላይ ሊያገለግለን ይችላል ብለንም አይደለ እንዴ ሊመራን ሁሉ ይችላል። ፎርዛት ማጥፋት

የሚያስቀጣው እና እጅ የሚያስቆርጠው አንገትም ሊያስቆርጥ የሚገባው ድርጊት አሁንም ከጠላት ጋር ተሰልፎ የአማራ ህዝብ ላይ መዝመት ነው። ስለዚህ እነዚህ እህትና ወንድሞቻችን የእናንተ የኔ ስጋ ዘመዶች ናቸው። የወሰዳችሁት እርምጃ እጅግ በጣም አኩርቶኛል። ተጠናክሮ መቀጠላለን። ትግሉ በየአቅጣጫው የተቀጣጠለ ነው ያለው። የትናንት ማታ ያለኝን ሪፖርት እንኳን በነግራችሁ፣ ሸዋ ውስጥ ውጊያ ነበር፣ ወሎ ውስጥ ውጊያ ነበር፣ ጎንደር ውስጥ ውጊያ ነበር፣ የተለያየ ቦታ ጎጃም ውስጥ ውጊያ ነበር።

አንዳንድ እስካሁን ትግሉን በማገዝ ረገድ ብዙም ተሳትፎ ያላየንባቸው ቀጠናዎችና ኪስ ቦታዎች ሳይቀር የሚያስገርም መነቃቃት እና የሚያስገርም ተሳትፎ እያደረጉ ነው በዚህ ትግል ውስጥ ይህን ይዘን ይህን መነሳሳት ይህን ብርታት ይህን ወኔ ይዘን የቀረችንን ምዕራፍ የቀረችንን ምዕራፍ በፍጥነት ማጠናቀቅ ይኖርብናል ጊዜ የለንም ጊዜ የለንም ከአዴት ባህር ዳር ስንት ኪሎ ሜትር ይርቃል

ያለውን ቀርበው ለሱ ያዘቦቱ ጊዜ መኪና ነው። በትግል ቋንቋና ትግሉን በደረሰበት አኳን ከአዴት ባህር ዳር 42 ኪሎ ሜትር አይደለም የሚርቀው፣ ሁለት ስንዝር ነው የሚርቀው። ራሳችሁን አዘጋጁ፣ መንፈሳችሁን አዘጋጁ። በየዙሪያው በየአካባቢው ያሉ ኃይሎች ጋር እየተገናኘው ለመዘጋጀት ሙከራ እያደረግ ሙከራ እያደረግ ያለ ነው። የመጨረሻው ፊሽካ ሲነፋ አዴት ቁርስ

ባህር ዳር ምሳ አይደለም የምንለው፣ አዴት ተነስተን ባህር ዳር ነው ቁርስ የምንለው። ለዛ ራሳችሁን አዘጋጁ። ይህን ማረግ እንደሚችሉ ደግሞ ጠላትም ደም እየተፋ አይቶታል። ወዳጅም በቅርበትም በርቀትም ደረቱን ነፍተው ቆሞ አይቶታል። ይህ ኃይል የልማናዴን ሳሊም መኮ ያለውን ጉልበት አሳይቷል። ያለውን አቅም አሳይቷል።

የውጊያ ሀሁን እኮ ነው ያስቆጠራቸው። ሰሞኑን ለአብይ ኃይሎች የውጊያ ሀሁ ፊደል ነው የቆጠሩ። አማራ ይሄ ነው ጨዋነታችን፣ ሃይማኖተኝነታችን፣ የሰውን ልጅ ወዳጅነታችን፣ የሰውን ልጅ አክባሪነታችን በማያውቁት መንደር ሌላ ትርጉም ነው የሚሰጠ

ከአውሮፓ የመጣው ጣሊያን እንኳን የተረዳውን ያክል አማራን እዚህ ሀገር ውስጥ ያሉ ጣሊያን የሚመስሉ ምንም ጠላቶች አልተረዱትም አላወቁት። አማራ በጤና ውሎ የሚያድረው በሰላም መሽቶ የሚነጋለት ጎጆውን ቀልሶ በስነስርዓት ቤቱን አጥሮ ከሌሎች ጋር አብሮ መኖር ሲችል ብቻ ወንድሞች፣ መንበርከክ ተጨማሪ ውርደትና ባርነት እንጂ

ነጻነትን አያጎናጽፍም፣ አጎናጽፎም አያውቅም። ይህ ትውልድ ተንበርክኮ ከመኖር ቁሞ መሞት ይሻላል ብሎ የተነሳ ትውልድ ነው። ተንበርክኮ ከመኖር ቁሞ መሞት እንደሚሻል ደግሞ በተግባር እያሳየናቸው ነው። መፈጸም ይኖርብናል፣ መጨረስ ይኖርብናል። ከሰማይ በታች በሰው ልጅ ታሪክ ውስጥ የተፈጸመን ግፍ በሙሉ ፈጽመውብናል። የፈጸሙብን ነው

ቢነገር የማያልቅ ግብ ፈጽሞብን ይህ ዘመን እንዲያበቃ በፍጥነት ይሄን ምራፍ መቋጨት አለብን። በፍጥነት አማራ ሲያሸንፍ አውቶማቲካሊ ኢትዮጵያ ናት የምታሸንፍ። አማራ ሲያሸንፍ በእርግጠኝነት መነግራት ጉራጆ ያሸንፋል፣ ወላይቶ ያሸንፋል፣ ኦሮሞ ያሸንፋል፣ ትግሮ ያሸንፋል። ሁሉም ኢትዮጵያ ውስጥ ያለህትን ነው እንደሚያሸንፋል ይህ ትግል ፍትሃዊ ስለሆነ ይህ ትግል አሸንፎ ሌሎችን የመዋጥ ሳይሆን እኩል የማሸነፍ ትግል ስለሆነ

የአማራ ሲያሸንፍ ሌሎችም እንዲያሸንፉ ያቀደ ያለመ በጎ ዓላማ፣ የተቀደሰ ዓላማ ያለው ትግል ስለሆነ ይህን ምዕራፍ ተለቋጭተን ሌሎች የቤት ስራዎች አሉ። አገር መስራት ኃላፊነት አለብን። ብቻችን አንሰራም። ሌሎች እህትና ወንድሞች አሉ የተጨነቁ እንደኛ ነፃነታቸውን ያጡ። እንደኛ መብታቸውን የተገፈፉ ኢትዮጵያውያን አሉ።

እንደኛ አገር ኑሯቸው አገር የተነጠቁ ኢትዮጵያውያን ህዝቦች አሉ። ከነሱ ጋር ሆነን ለሁላችንም የሚሆን አገር እንገነባለን። ኢትዮጵያን ወደ ቀደመ ክብሯን እንመልሳለን። ስለዚህ ምዕራፍ ነው መቋጨት አለበት። በተለያየ ቦታ ስለሰምታችሁት ሊሆን ይችላል እየተታኮስን ነው፣ ጀግንነታችን፣ አቅማችን፣ አማራነታችን፣ ማንነታችን እያሳየን ነው። ጎን ለጎን ሳይሆን

በተመሳሳይ ሰዓት ህዝብን የማስተዳደር ስራ የሚሰራ ነው። ህዝብን የማስተዳደሩ ነገር ላይ ጥንቃቄና፣ ብርታት፣ ጽናት እንዲኖራችሁ እፈልጋለሁ። ይህን ህዝብ እኛ ካላተረፍ ነው፣ ክርስቶስ ምስክሬ ነው። ማንም አይጠር። አማራ ከዳን ምድነው? አሁን ብቻ ነው። አንድ እርምጃ እንኳን ወደ ኋላ ከሄድን እንወድቃለን። ከወደቀና እንስነሳ እንጠፋለን

ከዚህ በኋላ ቀስቅሰን፣ ከዚህ በኋላ አደራጅተን፣ ከዚህ በኋላ አስታጥቀን ሌላ ትውልድ ተነስቶ አማራን ነፃ ያወጣዋላችሁ ካሰባችሁ ተሳስታችኋል፣ ተሳስተታችኋል። ውይ ነው ለማማር አለቅ ሌላ ሀይል አትጠብቁ፣ ኢብን ዘመነን አትጠብቁ። ያ የህልሜ ትውልድ ተፈጥሮ አላችሁ። ዘመነ ቢተኛ፣ ዘመነ ቢቀመጥ፣ ዘመነ ቢናገር፣ ዘመነ ባይናገር፣ ዘመነ ቢታኩ፣ ዘመነ ባይታ

ለምን ዘመነ ከምድረ ገጽ አይጠፋም? አላማውን አውቀው ቀጥ አድርጋ እዚያ አላማ ለሚመታ እዚያ ግብ ላይ የሚያደርሰው እንድትነሱ። ይህ ትውልድ ራሱንና ሕዝቡን ነፃ ካላወጣ ሌላ ኃይል ከጨረቃ አይመጣም፣ ከጁፒተር አይመጣም። ምን ነው በዛ ልክ ለራሳችሁ አላፊነት እንድትሰጡ ትፈልጋላችሁ። ምን ቀልድ አይደለም የተያዘው። አሁን ጠላት ወደደም ጠላም

ወዳጅ አወቀውም አላወቀውም ተረዳውም አልተረዳው፣ ምስራቅ አፍሪካ ላይ አንድ አዲስ ኃይል ተነስቶ ፋኖ ነው የሚባል ያውም የሚያማራፋ በምስራቅ አፍሪካ ጂኦ ፖለቲካ ውስጥ አንድ አዲስ ተዋናይ በአዲስ ጉልበት መጥቶ ይሄን የሩቁም የቅርቡም ወዳጅም ጠላትም እያየ ነው። ያውቀዋል፣ ይረዳዋል። አንዳንዱ በብሽቀት አንዳንዱ አንዱ በስስትና በኩራት እያየ ነው ከርቀትም ተቅርቦ

ተረዳነውም አልተረዳነውም ተገነዘብነውም አልተገነዘብነውም፣ እንደ አማራኮ ብቻ አይደለም እምላችሁ፣ እንደ ኢትዮጵያም ብቻ አይደለም እምላችሁ፣ እንደ ምስራቅ አፍሪካ ብሎም እንደ አፍሪካ አንድ ተዋናይ ሆነን ወጠናል። በዛ ልክ ነው ፖለቲካው መሄድ መቻል ያለባት። እኛ ስለተሆነው አይተወንም

ገልፎ ኦፍ ኤደን ላይ የሚደረግ ባቤል መንደብ ላይ የሚደረግ እያንዳንዱ እንቅስቃሴና እርምጃ፣ እያንዳንዱ ፖለቲካዊ ሁነት፣ በየቀኑ የሚከናወን ነገር በሙሉ ይህን ትግል በቀጣም በተዘዋዋሪ ወይ በበጎ ወይ በመጥፎ በመጥፎ ይነካው። ከዓለሙ ጨዋታ ውጭ አይደለንም ያለ ነው ይሄ ትግል ብቻ አይደለም ብላችሁ፣ ለዛ ነው የዓለሙም ትግል አካል። በዛ ልክ እራሳችሁን ዝግጁ አድርጉ።

ታሪክ መስራት እኮ ሌላ ትርጉም የለውም። እዚህ ብዙ ጀግኖች አሉን አይደለ? ከወጨፎ እስከ ንብ ተዋግቷል። እዚህ አካባቢ በጣሊያን ጊዜ በአርበኝነቱ ዘመን ለእናንተ አልነግራችሁም። ራሳችን በደንብ በደንብ በደንብ አዘጋጅ ምንቻ ነው፣ በደንብ አዘጋጅ ምንቻ ነው ለጨዋታ፣ ሰፋ ያለ ጥቅሻ፣ ደንደን ያለ ጥክሻ

ጠንከር ያለ አካልና ጠንከር ያለ መንፈስ ይፈልግ። ከፊታችን የሚጠብቀኝ ጨዋታ በዛ። ራሳቸውን አዘጋጅ። ይሄ አዴቶች ኃይል አይደለም፣ የአማራ ኃይል ነው። የኢትዮጵያ ኃይል ነው። የምስራቅ አፍሪካ ኃይል ነው። የዓለሙ ፖለቲካ ጨዋታ ውስጥ አወቀውም አላወቀውም መለያውን ለብሶ እየተጫወተ ያለ ኃይል ነው። ከፊታችን የምትቀራ እንደቤት ስራለች።

እሷን በቅጡ ለመጨረስ እሷን በቅጡ ለመከወን እሷን በቅጡ ለመፈጸም ከአመራሮቻችሁ ጋር የምናወራው ነገር ይኖራል። በዛ ልክ ራሳችሁ ዝግጁ አድርጉ። በእርግጠኝነት የምነግራችሁ ነገር በእርግጠኝነት የምነግራችሁ ነገር አሸንፈናችኋል። ተመልሶ አይመጡ። እሱን ባህር ዳር ጊዮርጊስ አደባባይ ላይ የምንፈልገውን ባንዲራ ሰቅለን በቅርብ እናረጋግጥላቸዋለን እናሳያቸዋለን። እስከዛ